ከትግራይ የሶለዳ ተራራ ከፍታ የጽናት የድፍረትና የእይታ ምልክት ለእውነት የቆመ ድምጽ ወጣ። ሶለዳ ሚዲያ። ሶለዳ ማለት በትግራይ የሚገኝ ተራራ ሲሆን ጀግኖች ኢትዮጵያውያን አያቶቻችን በዘርና በቋንቋ በሃይማኖት ሳይለያዩ ወራሪዎችን ድል ያደረጉበትም የከፍታችን ማማ ነው። ሶለዳ ሚዲያ የኢትዮጵያ ዋና የዜናና የፖለቲካ ውይይት መድረክ ነው። ቀጥታ ፕሮግራሞችን ጥልቅ ትንታኔዎችና የሳዊ ዘገባዎችን በማቅረብ ሀገራችንን የሚቀርጹ ታሪኮችን እናቀርብላችኋለን። ሰበር ዜናዎች፣ ፖለቲካዊ ክርክሮች፣ ወቅታዊና ሀገራዊ ጉዳዮች በትክክል የሚተነተንባቸውን የአማርኛና የትግርኛ የዜና መረጃ ሰዓታችንን ይከታተሉ። በተጨማሪም ሁሉም ኢትዮጵያውያን ሀሳብ የሚለዋወጡበት ጠንከር ያሉ ጥያቄዎች የሚጠየቁበትና ለሀገራችን የወደፊት እጣ ፈንታ ትርጉም ያለው ውይይት የሚያደርጉበትን ሀገር አቀፍ የውይይት ፕሮግራማችን ሶለዳ መድረክን ተቀላቀሉ። ሶለዳ ሚዲያ እንደ ሶለዳ ተራራ ዕውቀት ወን ከፍታ ላይ የሚያደርሱ የተመረጡ ተንታኝ ባለሙያዎችን እናቀርብበታለን። የዩቲዩብ ፕሮግራማችን ሰብስክራይብ፣ ዝግጅቶቻችንም ላይክ ያድርጉ። ሚዲያችን መርዳት ለምትፈልጉ ስክሪን ላይ በምናስቀምጥላቸው አድራሻ ልታገኝን ትችላላችሁ። ሶሎዳ ሚዲያ።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 በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምፅ መሰማት የለበትም ሲሉ ዶክተር አብርሃም በላይ ገለጹ። በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምፅ መሰማት የለበትም ሲሉ የመስኖና ቆላማ አካባቢ ሚኒስቴር ሚኒስትር ዶክተር አብርሃም በላይ አስታውቋል። ሚኒስትር ዶክተር አብርሃም በላይ ከትግራይ ሰላም ተልእኮ ሊቀመንበር ዶክተር ሀጎስ አብርሃ ጋር በትግራይ ዘላቂ ሰላም በሚሰፍንበት ሁኔታ ዙሪያ ውይይት ማድረጋቸውን አስመልክተው ሁላችንም ወደ ውይይትና መግባባት የሚወስደንን መንገድ መከተል አለብን ሲሉ ተናግረዋል። ሚኒስትሩ አክለውም በትግራይ ክልል ዳግም ጦርነት ብቻ ሳይሆን የአንድ ጥይት ድምፅ መሰማት የለበትም ሲሉ ገልጸዋል። ፌዴራል መንግስት ሰላም እንዲጸና የሚሰሩ ስራዎችን እንደሚደግፍም ጠቁመው ለዚህ ሁላችንም ወደ ውይይትና መግባባት የሚወስደንን መንገድ መከተል አለብን እኔም የዚህ የሰላም ተልእኮ አካል ነኝ ብለዋል። ዶክተር አብርሃም በላይ የፌዴራል መንግስት የትግራይ ሰላም ተልዕኮ ሆነ ሌሎች ለትግራይ ክልል ዘላቂ ሰላም ከሚሰሩ አካላት በትግራይ ክልል ሰላም ለውጥና መረጋጋትን ለማስፈን የሚደረገው ሰላማዊ ትግል በመደገፍ ተልዕኮውን በማስተባበርና አብረው በመስራት ሂደት ላይ በቀጥታ ለመሳተፍ ዝግጁ መሆኑን ገልጸዋል። በቀጣይ ተልእኮ ለሚያደርጋቸው የህዝብ መድረኮች እና የውይይት ጉባኤዎች መንግስት አስፈላጊውን እገዛ በማድረግ ከተልእኮ አላማ ጎን እንደሚቆም አረጋግጠው የትግራይ ሰላም ተልእኮ ሰላም እንዲጸና የሚያደርገው እንቅስቃሴ የሚበረታታ መሆኑንም ገልጸዋል። የትግራይ ሰላም ተልእኮ ሊቀመንበር ዶክተር ሀጎስ አብርሃ በበኩላቸው ተልእኮው ከፌዴራል መንግስት ከዓለም አቀፍ ድርጅቶችና በሰላምና ጸጥታ ጉዳይ ትኩረት አድርገው ከሚሰሩ አካላት ጋር በመተባበር በትግራይ ክልል ፍትህና ሰላም እንዲረጋገጥ አብሮ ለመስራት ተዘጋጅቷል ብለዋል። በትግራይ ክልል ውስጥ ያሉት ማህበራዊ ስነልቦናዊ፣ ፖለቲካዊና አስተዳደራዊ ችግሮች በየደረጃው ለመፍታት ከፌዴራል መንግስትና ከሌሎች ባለድርሻ አካላት ጋር በመሆን ሁኔታዎችን ማመቻቸት የተልእኮ ዋና አላማ መሆኑንም ጠቁመዋል። ዘገባው የአዲስ ዘመን ጋዜጣ ነው። መዘክር አባዲ ፌዴራል መንግስት የትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ጀኔራል ታደሰ ወረደን በቀጥታ በፋይናንስ ጉዳይ እንዳያግዛቸው ጥሪ አቀረበ። መዘክር አባዲ ለጠቅላይ ሚኒስተር ዶክተር አብይ አህመድ አሊ፣ ለፋይናንስ ሚኒስትር፣ ለኢፌድሪ ፍትህ ሚኒስቴር፣ ለኢፌድሪ የሥነምግባር እና የፀረ ሙስና ኮሚሽን እንዲሁም ለሲቪል ሰርቪስ ኮሚሽን በጻፈው መልእክቱ ላይ ሁላችሁም ያልጠበቃችሁት ጉዳይ አጋጥመዋል ብዬ አላምንም። የትግራይ ክልል ፋይናንስ እና በጀት የክልሉ መሪዎች መፈንጫ ከሆነ ሰነባብቷል ብለዋል። ጀነራል ታደሰ ወረደ ደሞዝ መክፈል እንደሚያቅተው መገመት የሚከብድ ሳይንስ አልነበረም። ስለዚህ አግዙን ማለቱም አይቀሬ ነው እና ያለው መዘክር አባዲ እኔ ሀሳቤን መስጠት የፈለኩትም ይሄንን ጉዳይ አስመልክቼ ነው ብሏል። በሰጠው ሀሳብም ጀነራል ታደሰ ወረደ እንዳይታገዝ ሲል አስፍሯል። ከፍተኛ የሆነ ሙስና ባለበት የክልል በጀት ወደ ግል የባንክ ሂሳቦች እንደሚዘዋወር መረጃዎች እየተሰሙ ባሉበት ጊዜ የፋይናንስ ቢሮ ኃላፊዋ በሙስና ታስረው ክሳቸው በጀነራል ታደሰ ወረደ እንደተቋረጠ በሚታወቅበት ከፍተኛ የሆነ ሀብት እየባከነበት ባለበት ሰዓት እነዚህ ሰዎች ቢሊዮኖች ማንበሽበሽ ማለት ግዴለሽነትና የሕዝብን ጥቅም ለተወሰኑ ሌቦች አሳልፎ እንደመስጠት ተደርጎ የሚቆጠር ድርጊት ነውና ሲል ገልጿል። ጉዳዩን የሚያጣራ ኮሚቴ ማዋቀር፣ ማጣራት፣ ፖለቲካዊ ውሳኔዎች፣ አስተዳደራዊ እርምጃዎች፣ ስርዓት የማስያዝ ስራዎች ለማከናወን ጊዜው ረጅም ነው ያለው መዘክር አባዲ፣ በአሁኑ ሰዓት የትግራይ ክልል ጊዜያዊ መንግስት ሰራተኛ ይሄንን ሁሉ ሂደት ስለሚከናወን መቋቋም የሚችል አቅም የለውም ሲል አስቀምጧል። ይህንን ችግር ለመቅረፍ ለኔ የሚታየኝ መፍትሄ አንድ እና አንድ ብቻ ነው ያለው መዘክር የኢትዮጵያ ሲቪል ሰርቪስ ኮሚሽን እና ሌሎች የሚመለከታቸው አካላት በትግራይ ክልል ካለው የመንግስት ሰራተኛ ቀጥተኛ የሆነ ግንኙነት ሊኖራቸው ይገባል የሚል መልእክቱንም አስተላልፈዋል። በመጨረሻም የመንግስት ሰራተኞቹ ህይወታቸውን ለመታደግ ያለው ብቸኛ አማራጭ ይሄ ነው ሲልም አስፍረዋል። የሲንጋፖሩ ጠቅላይ ሚኒስተር ከቡድን ሀያ ስብሰባ በኋላ ኢትዮጵያን እንደሚጎበኙ ተገለጸ። የሲንጋፖር ጠቅላይ ሚኒስተር እና የገንዘብ ሚኒስትር ላውረንስ ወንግ በደቡብ አፍሪካ እየተካሄደ ባለው የቡድን ሀያ ጉባኤ ከተካፈሉ በኋላ ከህዳር 13 እስከ ህዳር 15 ድረስ በኢትዮጵያ ይፋዊ የስራ ጉብኝት እንደሚያደርጉ ተገልጿል። የሲንጋፖሩ ጠቅላይ ሚኒስተር ጽህፈት ቤት ህዳር 12 ቀን 2018 ዓ.ም ምህረት ባወጣው መግለጫ፣ ጠቅላይ ሚኒስተር ወንግ በደቡብ አፍሪካው ፕሬዝዳንት ሲሪል ራማፎሳ ግብዣ ከህዳር 12 እስከ 13 ድረስ በጆሃንስበርግ በሚካሄደው የቡድን ሃያ ጉባኤ ላይ ይሳተፋሉ ብሏል። መግለጫው አንድነት፣ እኩልነት፣ ዘላቂነት በሚል ጭብጥ የሚካሄደው ጉባኤው በአየር ንብረት ለውጥ በእኩልነትና በጂኦፖለቲካዊ መረጋጋት ዙሪያ ላይ ያሉ ተያያዥ ዓለም አቀፍ ችግሮችን ለመፍታት ያለመ ነውም ብለዋል። ከጉባኤው በኋላ ጠቅላይ ሚኒስተር ወንግ በጠቅላይ ሚኒስተር ዶክተር አብይ አህመድ ግብዣ በአዲስ አበባ ይፋዊ ጉብኝት ያደርጋሉ ሲልም ጽህፈት ቤቱ አስታውቋል። ሁለቱ መሪዎች የልኡካን ቡድን ስብሰባ ያደርጋሉ። ከዚያም የመግባቢያ ሰነዶች ይፈራረማሉ ተብሎም ይጠበቃል። በተጨማሪም መሪ ቹ በመግባቢያ ስምምነቶች የተካተቱ የትብብር ዘርፎችን የሚያስታውቁበት የጋራ ጋዜጣዊ መግለጫም ይሰጣሉ ተብሏል። ዶክተር አብይ አህመድ በሰኔ ወር 2016 ሲንጋፖርን በጎበኙበት ወቅት ሁለቱ መሪዎች ሲንጋፖርና ኢትዮጵያ በትራንስፖርት ዲጂታላይዜሽንና የአቅም ግንባታን ጨምሮ በአዲስ ዘርፎች ትብብር ለማድረግ መንገዶችን እንደሚያስሱም አስታውቀው ነበር። በ2016 ዓ.ም ከሰሃራ በታች ካሉ የአፍሪካ ሀገራት መካከል ኢትዮጵያ ለሲንጋፖር ስምንተኛዋ ትልቅ የንግድ አጋር የነበረች ሲሆን የሁለትዮሹ የሸቀጦች ንግድ 275 ሚሊዮን ዶላር ደርሶ ነበር። ጠቅላይ ሚኒስተር ወንግ በኢትዮጵያ በሚቆይበት ጊዜ በአድዋ ድል መታሰቢያ ሀውልት የአበባ ጉንጉን የማስቀመጥ ስነስርዓት ላይ እንደሚሳተፉና ከአፍሪካ በሽታ መቆጣጠሪያና መካከል ማዕከላት ዋና ዳይሬክተር ጋር እንደሚገናኙም ጠበቃል። በተጨማሪም ታዋቂ የሆኑ የሀገር ውስጥ የሳሙናና የጽዳት ምርቶችን የሚያመርተውን የሬፒ ዊልማር ፋብሪካን ይጎበኛሉ ተብሏል። ዋና መስሪያ ቤቱ ሲንጋፖር የሆነው ዊልማር ኢንተርናሽናል ሊሚትድ ከሬፒ ጋር ባለው የጋራ ኢንቨስትመንት 50 በመቶ ድርሻን ይይዛል። ይህ ጉብኝት ወንግ ጠቅላይ ሚኒስተር ከሆኑ ከግንበት 2016 ጀምሮ ወዲህ ወደ አፍሪካ ህብረት አባል ሀገራት ወደሆኑት ወደ ደቡብ አፍሪካና ኢትዮጵያ የሚያደርጉት የመጀመሪያው ጉዞ ነው ተብሏል። በአሜሪካ የተፈቀደው የኤች አይ ቪ መከላከያ በሁለት የአፍሪካ ሀገራት በጥቅም ላይ ሊውል ነው ተባለ። የአሜሪካ የውጭ ጉዳይ ቢሮ ጊሌድ ሳይንስ በተሰኘው የመድኃኒት አምራች የበለጸገው እና ራስዋ አሜሪካ ከአምስት ወራት በፊት ፈቃድ የሰጠችው ላና ካፓቪሪ የተሰኘው የኤች አይ ቪ መከላከያ ክትባት እስዋቲኒ እና ዛምቢያ መውሰዳቸውን ገልጿል። ሁለቱ ሀገራት በአመት ሁለት ጊዜ በመውሰድ ከኤች አይ ቪ ይከላከላል የተባለውን ክትባት አምስት መቶ ዶዝ መውሰዳቸውን ነው አሜሪካ ያስታወቀችው። ኤች አይ ቪን ጨምሮ እንደ ቲቪ እና ወባ ያሉ በሽታዎችን ለመዋጋት ድጋፍ የሚያደርገው ግሎባል ፈንድ ከአሜሪካ ውጭ ጉዳይ መስሪያ ቤት እና ከአምራቹ ጋር በመሆን እንደ ኤሮፓያን አቆጣጠር በ2028 ክትባቱን በብዛት በአፍሪካ በሚገኙ እና በርካታ ተጠቂዎች ባሉባቸው ሀገራት ቢያንስ ሁለት ሚሊዮን ዶዞችን ለማዳረስ እየሰራ ስለመሆኑንም ተገልጿል። ለሁለት ሀገራት የሚሰጡት አምስት መቶ ዶዞች ያለምንም ትርፍ የወጣባቸውን ወጪ ብቻ በመሸፈን የሚሰጡ ሲሆን ሲገለጽ አምራች ሀገራት ፍቃድ ከሰጡ የመከላከያ መድኃኒቱን ለመላክ የሚያስችል አቅርቦት እንዳለም ገልጿል። በአሜሪካና በዓለም ጤና ድርጅት ፍቃድ የተሰጠው መድኃኒቱ በአፍሪካ በደቡብ አፍሪካ እና በዛምቢያ ፍቃድ ሲሰጠው አምራች ድርጅቱ በኬንያ ሩዋንዳና ኡጋንዳ እንደዚሁም ሌሎች አፍሪካ ሀገራት ፍቃድ እንዲሰጠውም ጠይቋል። አክሎም መድኃኒቱን ለማዳረስ ቅድሚያ የሚሰጣቸው 70 ፐርሰንት የሚሆኑ የዓለም የኤድስ ተጠቂዎች አሉባቸው 18 ሀገራት እንደሆነም ገልጿል። ትራምፕ በደቡብ አፍሪካውያን ምሁራን ተቃውሞ ገጠማቸው። የደቡብ አፍሪካ ምሁራን የአሜሪካው ፕሬዚዳንት ዶናልድ ትራምፕ ያሰሙትን በነጭ ገበሬዎች ላይ የዘር ማጥፋት እየተፈጸመ ነው የሚለው ክስ አጥብቀው ተቃውመዋል። ምሁራኑ በእኔ ስም አይሆንም የተባለ ቡድን አቋቁመው ትራምፕ በደቡብ አፍሪካ ላይ ያሰሙትን ክስ እየተቃወሙም ይገኛሉ። የእንቅስቃሴው አባል የሆኑት ዶክተር ሊንዲ ኮርትስ በጆሃንስበርግ ከሚካሄደው ቡድን ሀያ ጉባኤ በፊት ባደረጉት ንግግር ይህ ትርክት በሀገር ውስጥ እና በውጭ ባሉ ቀኝ ዘመን ፖለቲከኞች የሚገፋ ነጭ አፍሪካውያን የዘር ማጥፋት ሰለባዎች ናቸው የሚል እንደሆነ ገልጸዋል። እንደ ምሁሯ ገለጻ ሁሉም ደቡብ አፍሪካውያን የጥቃቱ ሰለባ ናቸው እንጂ አንድ ቡድን ከሌላው በተለየ ኢላማ አልተደረገም ብለዋል። ትራምፕ የቡድን ሀያ ጉባኤን አልካፈልም ያሉበት ምክንያት የደቡብ አፍሪካ ገበሬዎች መድሎ ይደርስባቸዋል የሚለው ክስ ነው። ሀገሪቱ ከጉባኤው እንድትባረርም የጠየቁ ሲሆን በደቡብ አፍሪካ ላይ 30 በመቶ የሆነ ቀረጥ መጣላቸውም ይታወቃል። ዶክተር ኮርትስ እንደሚሉት የትራምፕ ዓላማ አፍሪካውያንን በመጠቀም በአሜሪካ ውስጥ የዘር ፖለቲካን ማራመድ ነው። በደቡብ አፍሪካ የሲቪል መብቶች ድርጅት የሆነው አፍሪ ፎረም ዋና ስራ አስፈጻሚ ካሊ ክሪል በበኩላቸው ትራምፕ የነጭ አፍሪካውያን የግል መሬት በመንግስት እየተወረሰ ነው በማለት አሜሪካውያን ባለሀብቶች ወደ ደቡብ አፍሪካ እንዳይመጡ እያደረጉ ነው ብለዋል። ከጥቂት ወራት በፊት ትራምፕ በዋይት ሀውስ ከፕሬዚዳንት ሲሪል ራማፎሳ ጋር በዚህ ጉዳይ ላይ ክርክር አድርገው እንደነበር የሚታወስ ነው። በቬትናም በደረሰ የጎርፍ መጥለቅለቅ 41 ሰዎች ሞቱ። በቬትናም በደረሰ የጎርፍ መጥለቅለቅ ቢያንስ 41 ሰዎች ሲሞቱ፣ 9 ሰዎች ጠፍተው ፍለጋው ቀጥሏል። ይህ የጎርፍ መጥለቅለቅ ከ52 ሺህ በላይ ቤቶችን ሲያሰጥም ግማሽ ሚሊዮን የሚሆኑ ቤተሰቦችን እና የንግድ ተቋማትን ከአገልግሎት ውጪ አድርጓል። በአስር ሺዎች የሚቆጠሩ ነዋሪዎችም አካባቢያቸውን ለቀው ተሰደዋል። በአንዳንድ አካባቢዎች የዝናቡ መጠን ባለፉት ሶስት ቀናት ውስጥ 1 ነጥብ 5 ሜትር አልፏል። በአንዳንድ ቦታዎች ደግሞ የ1993ቱን ከተከሰተው ከፍተኛ መጠን የነበረው አምስት ነጥብ ሁለት ሜትር እንኳን ሳይበልጥ አይቀርም ነው የተባለው። በቅርብ ወራት ውስጥም ቬትናም በአስከፊ የአየር ሁኔታ ክፉኛ ተመታለች። ካልማጊ እና በዋሎ የተባሉ ሁለት አውሎ ንፋሶች በጥቂት ሳምንታት ልዩነት ውስጥ አስከፊ ሞትና ውድመት አስከትለው ነበር። እንደ ሀገሪቱ መንግስት መረጃ፣ በዚህ የፈረንጆቹ አመት ከጥር እስከ ጥቅምት ባለው ጊዜ ውስጥ በቬትናም በተከሰቱ የተፈጥሮ አደጋዎች የደረሰው ጉዳት መጠን ሁለት ቢሊዮን ዶላር ይገመታል። በመሬት ምንሸራተት ምክንያት ዋና ዋና መንገዶችና ውራ ጎዳናዎች ከተበላሹ በኋላ በጎርፍ የተጠቃው ግዛት የአስቸኳይ ጊዜ አውጇል። በአካባቢው ያለው ዝናባማ የአየር ሁኔታ እስከ እሑድ ድረስ እንደሚቀጥል የሚጠበቅ ሲሆን ሰዎችን ከአደጋ ለማሸሽ ወታደራዊ ኃይሎችና የፖሊስ አባላት የአደጋ ጊዜ መጠለያዎችን ለማዘጋጀትም